ሽማግሌ ለመላክ ቀናት ሲቀሩ ቢሮችን ሊመረቅ እንዲሁም ስልክ ቤታችን የተከፈተ ያላሰብን ሐዘን አጋጥሞ ነበር። በቲክቶክ ምናቃቸው ጂአር ካፕል ወይም ደግሞ ትክክለኛ ስማቸው ዮናስና ሩት ከሰሞኑ ከባድ ሁኔታ ውስጥ መግባታቸው ተሰምቷል። በዚህም ብዙ አድናቂዎቻቸው በተፈጠረው ነገር ሐዘናቸውን በተለያዩ ማህበራዊ ድረገጾች ላይ እየገለጹላቸው ይገኛል። ሲያመጣው አንዴ ነው እንደሚባለው በቅርቡ እናቷን በሞት ያጣችው ሩት በዚህም እጮኛዋ ዮናስ እሷን ለማጽናናት ምን ያህል ዋጋ እየከፈለ እንደነበረ ብዙዎቻችን በተለይ በቲክቶክ ላይ በሚለቁት ቪዲዮ እየተመለከትን ነበረ። ታዲያውን ደግሞ ሌላ ከባድ ችግር ተደንቅሮባቸዋል። ዮናስ መኪና እያሽከረከረ ሲጓዝ በድንገት ሳይታሰብ አንድ ሰው ገጭቶ ያውም ሰው ደግሞ በሞትና በሕይወት መካከል እንደነበረ ዮናስም እስር ቤት መግባቱ ተሰምቷል። በተለይ እነዚህ ሁለቱ ጥንዶች ገና ወደ ቲክቶክ በማህበራዊ ሚዲያ በመጡ ወቅት አብረን እንኖራለን ግን አልተጋባንም፣ ልጅም የመውለድ ሀሳብ የለንም በማለታቸው ብዙዎች ቁጣቸውን ሲገልጹላቸው ነበረ። ነገር ግን ይህን ያሉት እውቅና ለማግኘት እንጂ በጣም እንደሚዋደዱ በቅርቡም እንደሚጋቡም በመግለጽ ሽምግልና ሊላክ በዝግጅት ላይ እንዳሉ ነው። የዮናስ እጮኛ የሩት እናት ህይወታቸው ያለፈው ገና ከዚህ ሀዘን በደንብ ሳይጽናኑ ደግሞ ሌላ ከባድ ችግርና ከባድ ሀዘን ውስጥ የሚከታቸው አጣብቅኝ ውስጥ ገብተዋል። ጉዳዩ ቀላል እንዳልሆነ የሰማን ሲሆን፣ የመኪና አደጋ የደረሰበት ሰው ህይወቱ ማለፉን አለማለፉን በእርግጠኝነት የተጣራ ባይሆንም ነገር ግን አደጋው ከባድ መሆኑና መኪናውን እያሽከረከረ የነበረው ዮናስ እስር ቤት ውስጥ ይገኛል። አደጋው የተፈጠረው በተለምዶ ፊጋ ተብሎ የሚጠራው አካባቢ፣ ዮናስ መኪናውን እያሽከረከረ ሲጓዝ በድንገት ሰው ይገባበታል። መኪናውን ለማቆም ብዙ ጥረት ቢያደርግም ነገር ግን በመኪናውና አደጋውን ባደረሰበት ሰው ጠባብ ርቀት በመሆኑ መኪናውን ለማቆም ያደረገው ጥረት ሳይሳካ አደጋውን ሊያደርስ ችሏል። አደጋው እጅግ ከባድ ሲሆን የተረጋገጠ ባይሆንም እንደነገርናችሁ ከውስጥ አዋቂ ምንጮች እንደሰማነው ግን አደጋው የደረሰበት ሰው በህይወት የመኖሩ ነገር አጠራጣሪ ነው። አንዳንዶቹ ደግሞ ህይወቱ አልፏል እያሉ ይገኛሉ። ከዚህ አደጋ ጋር በተያያዘ በአሁኑ ሰዓት ዮናስ በማዕከላዊ እስር ቤት ገብቶ የፍርድ ሂደቱን እየተከታተለ ሲሆን፣ አደጋው ከተፈጠረ ከአንድ ሳምንት በላይ የሆነ ሲሆን ነገር ግን በሶሻል ሚዲያ ላይ እንዲነገር ስላልተፈለገ ጉዳዩን በሚስጥር ሊይዙት ፈልገው የነበረ ቢሆንም የታዋቂ ሰዎች ህይወትና የሚፈጠርባቸው ወይም ያጋጠማቸው ሁኔታ ድብቅ የመሆን እድል የለውምና በማኅበራዊ ሚዲያ ላይ የተሰራጨው በዛሬው ዕለት ነው። በእርግጥ ከአደጋው ትንሽ ቀደም ብሎ መኪናው ትንሽ የቆየች መሆኗና እድሳት እንደምትፈልግ በቲክቶክ አካውንቱ ላይ ሲገልጽ ብዙዎቻችን ተመልክተን ነበረ። ገና ከገጠማቸው ከባድ ሐዘን ያውም የእናት ሞት ያላገገሙት ሁለቱ ጥንዶች አሁን በገጠማቸው ሌላ ሐዘን ደግሞ ብዙዎች እያጽናኗቸው ሲሆን የፍርድ ሂደቱ ግን ሌላ መሆኑ መረጃውን እንግዲህ እንደሰማን ለእናንተ የምናደርስ ይሆናል። በተለይ ሁለቱ ጥንዶች ለየት የሚያደርጋቸው ደግሞ ከመዝናናትና ከመሳቅ ባለፈ በቤታቸው ምግብ አብስለው ለተቸገሩና ጎዳና ላይ እየኖሩ መብላት እንኳን ለማይችሉ ሰዎች ሲያበሉ ለተመለከተ ምን አይነት መልካም ንጹህ ልብ እንዳላቸው መረዳት አይከብድም። ታዲያ በዚህ ሁሉ ውጣ ውረድ ውስጥ እያለፉ የነበሩት እነዚህ ጥንዶች፣ ለአንድ ቀን እንኳን ተለያይተው የማያውቁ እነዚህ ፍቅረኛሞች አሁን ግን ለረጅም ጊዜያት ሊለያያቸው የሚችል ከባድ ነገር ገጥሟቸዋል። በተለይ ሰርጋቸውን በቅርቡ ለማድረግ ወስነው ባሉበት እንደዚህ አይነት አሳዛኝ አደጋ ማጋጠሙ ይበልጥ ልብ ይሰብራል። እኛም እነዚህ ተወዳጅ ጥንዶች ካጋጠማቸው ከባድ ሁኔታ ውስጥ ወጥተው ያሰቡትን በአንድ ጎጆ የመኖርና ልጅ የመውለድ አብረው ረጅም ጊዜ በፍቅር የመኖር ሀሳባቸው እንዲሳካ እንመኝላቸዋለን። ውድ የድንቅ እይታ ቤተሰቦች በዛሬው ቪዲዮችን በቲክቶክ በተሰኘው ማህበራዊ ሚዲያ ላይ የምናውቃቸው ጂአር ካፕልስ ዮናስ እና ሩት እንግዲህ ከሰሞኑ ካጋጠማቸው ሀዘን ጋር በተያያዘ በተለይ ዮናስ አንድ ሰው ላይ የመኪና አደጋ ማድረሱን ተከትሎ በተሰማው መረጃ ዙሪያ ያቀረብንላችሁ ፕሮግራም ይሄን ይመስል ነበረ። አሁን ላይ እንግዲህ እንደነገርናችሁ ዮናስ በማዕከላዊ እስር ቤት እየተከታተለ እንዳለ ሰምተናል። ከዚህም ጉዳይ ጋር በተያያዘ ብዙዎችን በተለያዩ ማህበራዊ ሚዲያዎች ላይ ሀዘናቸውን እየገለጹ ይገኛሉ። እኛም እንግዲህ በመዝናኛው ዘርፍ ላይ ለእናንተ ፈጣን መረጃዎችን እንደምናቀርብ ይታወቃል። ስለዚህ የታዋቂ ሰዎች ህይወት ደግሞ ድብቅ የመሆን እድል ስለሌለው እንደዚሁም በማህበራዊ ሚዲያ ላይ ይፋ መደረጉ ስለማይቀር የፍርድ ሂደቱን እንደዚሁም የሚወጡ አዳዲስ መረጃዎችን በተለይ የእነሱ አድናቂዎች መስማት ስለምትፈልጉ ለእናንተ ማቅረባችንን እንቀጥላለን። እንደዚሁም ከዚህ ውጭ ደግሞ በመዝናኛውና በቁም ነገር መረጃዎች መምጣታችንን እንቀጥላለን። እናንተም ቻናላችንን ላይክ ሼር፣ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን እናንተም ባላችሁበት ሰላም፣ ጤና፣ ፍቅርን እየተመኝን በፕሮግራማችን ላይ ያላችሁን አስተያየት እንድትሰጡን እየጠቆምን በዚሁ አበቃን። መልካም ጊዜ ይሁንላችሁ። ሽማግሌ ለመላክ ቀናት ሲቀሩ ቢሮችን ሊመረቅ እንዲሁም ስልክ ቤታችን የተከፈተ ያላሰብን ሀዘን አጋጥሞ ነበር። ይህን ቪዲዮ የምንሰራበት ምክንያት ያው ግዴታ መበርታት ብቻ ስለሆነ ሶሉሽናችን ስለ ክስተቱ ለማስረዳት ሞክረን ያው ስለከበደ ነው። ኤንወይስ እግዚአብሔር የወደደውን አረገ፣ ህይወት ይቀጥላል። አባታችን በሰማያት ያለህው ተለይቶ የሞገስ ክቡር ስም ነው። ከሰማያት ከላይ ከጽባዎት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሁን፣ አማኑኤል እግዚአብሔር ከእኛ ጋር ሁን። ያመድሃን ያለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑ ተወጋ እዝራ በመሰንቆ ዳዊት በበገናን ያከ በረሃ አምላክ ይድረስ ምስጋና አሚን ኢትዮጵያ ታበጽን ይደዊሃ አብ እግዚአብሔር አሌሉያ። ዛሬ ለቤቢ ይህን ቀለበት የማረግበት ቀን ደርሷል። ሳይቴ ክሽና እያለን ለስ